ሲነገር ነበር። እሱ እየሰገደ እሷ ብትል ችላ ታቀፎ ማደር ነው የውሻ ቡችላ። እሷ እየሰገደች እሱ ቢው ደለደን ታቀፎ ማደር ነው የከርከሮ ወደን ይሉ ነበር በልጅነቴ። ህፃን ሆነን በአጀም ይሄንን እንትን ነው አሉ። እሱ እየሰገደ እሷ ብትል ችላ እሷ ብትቶ ማለት ነው፣ ታቀፎ ማደር ነው የውሻ ቡችላ አገር እናቱ እናቶቻችን ያሳፍዙናል ህፃን ሆነን አቃለ ይሄን እነሱ በረመዷን እየሄዱ ይነግሯቸዋል። ለኛ ይመጡና ማታ ማታ ይነግሩናል። እነነን አሁን ከእናቶቻችን ከአያቶቻችን የምንሰማው ነው። አጅብ ብዙ ነበረ በዚህ ነገር ያለው የኛ ሰፈር እኔ የተወለድኩበት መንደር የመኪና ጮት ሰው አይሰማም ብያለሁ። ልብ ያለ ገጠር ነው። እጥብ ያለ ከኔ በታች ገጠር ያለ አይመስለኝም። እዛ ግን ይህን አሸምደውናል። ስለዚ ቀድቃመታ ዓለይን ልሑጃ እኛ ገጠሬዎቹ ላይ ራሱ ሁጅ ያቆሙብናል። ደርሷል ማርስ ላይ ነ ያሉት ኢማም ፈውዛን ወደዋል። ከዚህ በታች ከኔ በታች በራ ያለ ተመለከተ። ሴቲቱም ምናልባ የውሻ ቡችላ ወንዱን ምን አደረጉት? የከርከሮ ወደ ወደ ውፈር ያለ ከርከሩ ሁለቱም ነጃሳ ናቸው። እንደ ወላሂ የሚገርምህ ዐጀም እኮ ነው። ይህንን እየቀረ አይሰግድ ታቅፎ ማደር ነው የውሻ ቡችላ ላይ እያሉት፣ ታሪክ እኮ ላይ ታቅፎ ያደራል። ታቅፎ ማደር ነው የከርከሮ ወደል እያሏት፣ ጣንጣ አይላትም። መውለዷን፣ መኖሯን፣ ቤት መስራቷን ትዳር ይዛለች መባሉን ነው እንጂ ባለ ይሰግዳል አይሰግድም ምንም ደንታው አይደለም።